ራ የሚያስደነቅ ሁሌም ተናፋቂ ታይተው የማይጠገን ግን ግን በውበት መመካትሽ ያየሽ ሁሉ መከጀልሽ ሽ ወዲያ ወዲ

በጣም አድርገን እናመሰግናለን። ኮከብ ባንዶች በጣም ዛሬ ብቃታቸው አስደምሞኛል። የዚህ ሙዚቃ የጀርባ አጥንት ሳክስፎን ይመስለኛል። ከዳኞች በኋላ አቅምና ሁሉም የኮከብ ባንድ አባላት በጣም የዳበረ የስራ ልምድ ያላቸው ሙዚቃ ኢንዱስትሪውም ላይ ከፍተኛ ተጽዕኖ የሚፈጥሩ ናቸው። ከነዛ መካከል ግን ሳክስፎኑ አሁን ስለሰማሁት በጣም ስለወደድኩት ነው። ደመቀ ዘውዱ ነው ሳክስፎኒስቱ። በጣም እናመሰግናለን። ጋር አድርገን እናመሰግናለን። በበርካታ ሀገራት እየተዘዋወረ ላይቭ ኮንሰርቶችን ሲሰራ ነበር። ከዛም ባለፈ ደግሞ ህብረ ዝማሪዎችም ላይ በመሳተፍ ይታወቃል። ኮከብ ባንድን ደግሞ ተቀላቅሎ ቆየት ብሏል። ስለዚህ እያደመቀልን እንደዚህ እያስዋበልን መድረካችንን ከሌሎች የቡድኑ አባላት ጋር በመሆን ስለምታደርግልን ነገር ሁሉ እናመሰግናለን። ለራሳችሁ ለኮከብ ባንዶች ለን ቀደም ሲል ስራውን ያቀረበልን አፈወርቅ አስፋው በኤሊም አንድ ተወክሎ የወንድሙ ጅራን ውቢትን ነው። ይሄ ደግሞ የዳኞች ምርጫ ስለሆነ ዛሬ ለተወዳዳሪዎች ከተሰጣቸው ነጻነት አንዱ አንድ ሁለት ድምፃውያን አንድ ሙዚቃ መጫወት ይችላሉ። ስለዚህ ይህንን ነፃነታቸውን ተጠቅመው ሁለት ድምፃውያን ሁለት ተወዳዳሪዎች የወንድሙ ጅራን ውቢትን መርጠዋል። ዳኞች ምን ይላሉ? አፈወርቅ እንዴት አገኛችሁት? እሺ ወደ አፈወርቅ ከመሄዴ በፊት ኮከብ ባንድን በጣም ማመስገን ፈልጋለሁ። እንደ ሁልጊዜውም ዛሬም በጣም ኮከብ ሆናችሁ ነው የዋላችሁት። የቀረቡት ሙዚቃዎች ከባድና በጣም ስሜትና እንደዚህ ዲቴል የሆኑ ነገሮችን መስራት የሚፈልጉ ነበሩ። በጣም በብቃትና በውበት ተወጥታችሁታል። በጣም ላመሰግን ወዳለሁ። አሁን ወደ አፈወርቅ ልምጣ። አፈወርቅ የወንድሙ ጅራን ውቢት የሚለውን ነው የመረጥከው። ከመረጥናቸው ዜማዎች ውስጥ ይሄን ባትመርጠው ደስ ይለኝ ነበር። ካንተ የድምጽ አይነት ጋራ አልሄደልኝም። ምርጫህን አልወደድኩትም። ምንድ ምንድነው አንተ በጣም የተለየ በጣም ታቹ ዲፕ የሆነ እና እንደዚህ ይሄ ቀለሙ እንዴት ነው በሌላ መንገድ መገለጽ የሚችል፣ እና ልዩ የሆነ ድምጽ አለ። ለዚህ ዘፈን ግን ፊት አላደረገልኝ። በጣም ቆንጆ ድምጽ ነው ያለ፣ የተለየ ድምጽ ዘፈኑ ምርጫ ሄ ባይሆን ጥሩ ነበረ። ምንድነው? አሁን ዛሬ እዚህ ዘፈን ላይ ያዩኋቸው ክፍተቶች አንደኛ የዘፈኖቹ እጥፋቶቹ ማለት የቀላጼዎቹ አይነቱ በደንብ ዲቴይሉ ተሰምቶ አልተዘፈነም የዘፈኑን ስሜት በተወሰነ ደረጃ ለማጋባት ሞክረዋል ግን ዲፕ ነው በቃ ወንድሙ ጅራን ሴሌክት ስታረግ ወንድሙ ጅራ እንዴት በምን ልክ ተጫወተው ነው ወንድሙ ልዩ የሚያደርገው ከድምፃውያን ስሜት ያለው ዘፈን ነው የሚዘፍ ነው በደንብ በቃ ያጋባባል ሳትፈልግ በግድ ስለዚህ ያንን ነገር በደንብ መረዳት ያስፈልግ ነበር ሪትም የሆነ ቦታ በተለይ በጣም ውብ ስለሆንሽ የሚል አንትን ጋር ጥሩ አልነበረም፣ አገባቡ ትክክል አልነበረም። እና ይህን ዘፈን እንግዲህ በሚፈለገው ልክ አልተጫወትኩም በተወሰነ ደረጃ ቀኝቶም ጋር በጣም የሚሰሙ ቦታዎች ችግር ነበራቸው። የዘፈን ምርጫ ለወደፊቱ እንድታስተካክል ነው የምመክርህ። በተረፈ መልካም እድል እመኛለሁ። እሺ አፈወርቅ፣ በጣም የገረመኝ ያው ሰላም እንዳለችው አንድ ሙዚቃ ሁለት ድምጽ ሲመርጠው ከባድ ፉክክር ይኖረዋል ማለት ነው። ግን ደስ የሚለው ነገር ከዚህ የምንማረው ነገር ምንድን ነው? በራስ በራሳችሁ አቀራረብ እና በአፈወርቅ ጉሮሮ ምን ይመስላል። አንዳንዴ የቴዎድሮስ ታደሰን አይነት ላንቃ ላይ ምናምን የምታደርገው ደስ ብሎኛል። ጥሩ ነው የተጫወትኩ ግን እንደ እንትኖች ማነሳቸው በተወሰነ መልኩ በጣም ደስ አለኝ። መቆጣታችን ልክ ነው። ቫይብሬት የምንለውን ቫይብራቶ የምንለውን ነገር አጥፍተ የመርገብገብ የመንቀጥቀጥ ድምፅ አላለለ እነሱን ነገሮችን ሁሉ በተወሰነ መልኩ አጥፍተን የመጣው ደስ ብሎኛል። እንዲሁም ስሜታ የሆነ አመጣሁ መሀል አካባቢ እንጂ እሱን ነገር በጨራሽ አጥፍተዋልና ትችላለህ ማለት ነው። ከአንተ ጋር አብሮ የኖረህ የተሰፋ አይደለም። በቃ ማንሳት ይቻላል ማለት ነው። እሱም በጣም ደስ ብሎኛል። ምናልባት የመጀመሪያው ዜማ ላይ ይህን ነገር ባይለው ኖሮ አልኩኝ ውጤት ከፍ ቢል ደስ ይለኝ ነበር ማለት ነው። ያን ነገር ባት ካለፈው ነገር አምጥተና በዚህኛው ላይ ይህንን ማድረግ ደስ ብሎኛል። ሌላው ደግሞ የሚጠቅመው ነገር ምንድነው? እዚህ ሙዚቃ ላይ ላይኑ ሉፕ ያረጋል ሰላም ሳክስፎን ነው ብላለች ሚኒ፣ እንትኑ እንግዲህ አላቅም። መሀል መሀል እየገባ ያለኝን እውቀት ተጠቅሜ ኢምፕሮቫይዝ ኢምፕሮቫይዝ ስላለ፣ ለነገሩ ትልቁ ድርሻ ምንድን ነው? ሳክስፎን ብቻውን ቦታ ተሰጥቶት ሶሎ ያረጋል። ትልቅ ድርሻ ምን ያለው፣ በጣም ጎበዝ፣ በጣም አሪፍ ጆሮ አለች ሰላም። በዚያ አመሰግናለሁ። አሁን ማለት ቦታችሁን ለመረከብ አቅጃለሁ። በሚቀጥለው በጣም አብራን ከመቆየት የተነሳ በጣም አደገኛ ጆሮ ያን መጥቷል ማለት ነው እና ግን ምንድነው? ሙዚቃው እኔ ለማለት የፈለግኩት ሉፕ ነው የሚያደረገው። ለምሳሌ ማይክል ጃክሰን ፍሪስታይል፣ ማይክል የቱ ጋር እንደሚገባ ያውቃል። ላይኑ ሉፕ ቢያደረግም ይሄኛው አንድ ኮመን ላይን ያለው አንተ ፍሪስታይል ነው ያደረግከው ገባ። ስለዚህ የሚገባበት ቦታ አለ። ኢቨን ሳክስፎን ኮርዱ ላይ ነው ኢምፕሮቫይዝ የሚያደርገው እና ዝም ብለ ሄድከው ነገር በቃ ለሌሎች ሙዚቃ ላይም እንዳይደገም ነው ማለት ነው ከሞላ ጎደል በጣም ጥሩ ነው መልካም አይደል እመኝልሃለሁ አፈወርቅ እሺ ብዙ ሀሳቦች ተነሱ እንግዲህ ያው ሶስተኛ ተናጋሪ መሆን ብዙ ጊዜ እኔ ደግሞ ቻንስ የሆኑ ይደርሰኛል ምን መሰለህ ፐርፎርማንሱ መጥፎ አይደለም ግን አፈወርቅ ልኩ ይሄ አይደለም ኮንሰፕቱ ምንድ ነው ያንተ የድምጽ ባህሪ? በጣም ዩኒክ ቮይስ ነው ያለህ እንላለን። አንደኛ በጣም ሎው ነው፣ ይሄ ወፍራም የምንለው አይነት በደንብ የወንድ ድምጽ ባህሪ የሚጎላበት ና ሎው ጋ ና ሚዲየሙ አካባቢ ወይ ሚዱ ጋ በጣም ቆንጆ ነው ያለው የድምጽህ ከለር ተፈጥሮ ምናምን እዛ ጋ በደንብ ኮንፈርት ዞንህ ነው። እና ይሄኛው የወንድሙ ጅራ ውቢት ዘፈን ደግሞ በጣም ብዙ ፓርቱ አለው ለውም አለው ሚድም አለው። ግን በጣም ብዙ የዜማ ክፍሎቹ ያሉት እላይ ተሰቅለው ነው ያሉት እና በጣም በመጮህ በጣም በጉልበት ከዛ ደግሞ ሬንጁ በጣም ሰፊ የሆነ እላይ ድረስ በጣም የሚወረወር ሰፊ የሆነ ሬንጅ ያለው ሰው ሲሆን ሲያዜም የሚቀለዋል፣ ውበቱን በጣም የተሻለ ይሆናል። አንተ ብለዋል፣ ምንም ላይ ጋም ብለዋል፣ ጋ ሁሉም ጋን ብለዋል። ግን በጣም ትግል የበዛበትና አስጨናቂ የሆነ አቀራረብ ነበር የነበረው። እና ደክሞሃል፣ ላ በቃ ስትጨርስ አል በል ምናምን ዩሲ እንደዚህ አይነት ትግል ውስጥ ለምን ይገባል? ላንተ የሆኑ በጣም የተሻሉ ሙዚቃዎች ነበሩ ብዬ ስለማምን ነው ከቀረቡት የዳኛ ምርጫ ውስጥ፣ እንጂ መጥፎ ፐርፎርማንስ አደለም። ለእኔ ከቅድሙ ይሄ በጣም የተሻለ ምንም አላነጻጽረውም። በጣም የተሻለኝ ነው ይሄኛው። ኪዩ ብናወጣው ብናወርደው ዜማው ቅርጽ ላይ ልዩነት አያመጣለን ምክንያቱም ሎ ጋር በጣም ወደ ታች ስለሚሄድ እሱን ያበላሽ ባህል ግማሽ ቢወርድ አሁን ባለበትም፣ ግን ደግሞ በጣም በጣም ሄዷል ወደ ላይ እና ያንተን የድምፅ ሬንጅ ባህሪውን ትንሽ ስለማያማክል ምቾት ዞን ውስጥ አላስቀመጠህም ነው እንጂ ብዙ መጥፎ አይደለም። መልካም እናመሰግናለን፣ ዳኞቻችንን። መልካም እድል አፈወርቅ። የዛሬው የምዕራፍ 19 የሰባተኛ ሳምንት ውድድራችን ተጠናቋል። አሪፍ ነበር ቆይታችሁ፣ ወዳችሁታል።